ወይ፣ ለምንድን ነው ግን እንዳላይሽ ጨክንሽብኝ? አንዳንዴማ ግድ ነው። አዳይ። አቤት። ምን ነበር ይህንን ላሌ ስተብየን ምንድን ነው የሚያስቅሽ? አንተ እዚህ ቁጭ ብለህ እኮ በሰው አስላክብዬ። ቆይ ማን ይላክልሽ? እየቀልልክ ነው። በጣም ነው የማመሰግነው አዳይ። ወይ ይህንን አበባ ማን ይላክልሽ? አንተ አይደለም እንዴ እ አይደለም ቆይ ከማን የመጣው? እስኪ አንቺ ከአንቺ ሰው ባርኪ። ለወደፊቷ ለውቧ ሚስቴ አዳይ ባርኮት። እንዴት እኔ ልጠይቅሽ እንጂ ይህ ምንድን ነው አዳይ?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 ባርኪ መልእክት ልኮላት ነበር። ባርኪ ሰሞኑን ስራ ስለበዛብኝ ነው። በዛ ላይ ደግሞ ስሜን ቀይር ያለው ብሎኛል። ደውሎ ሊያገኛት ስላልቻለ ነው መሰለኝ። በጣም ናፍቃኛልሽ፣ ንገሪያትም እያለኝ ነበር በእርግጥ እና ለሊጋ ሄጄ ነበር፣ ግን እዛም ላገኛት አልቻልኩም። ምናልባት አንተ ካገኘሃት ንገራት ብዬ ነው። ሲጀመር አንቺ ምን አገባሽ ደግሞ ለምንድነው? አይደል እና ባርኪ የሚያወሩት ምን እንደሚያወሩ እኔ በምን አውቃለሁ? ደግሞ እየተቆጣክ ነው ተሰምኛልሽ። ቲና የተረሳ ነገር አታቃጣጤ። እሺ ስሜን ደግሞ በደንብ ባርኪና አዴ ለማገናኘት ፈልገሽ ከሆነ በጣም ተሳስተሻል። እንዴ፣ እኔ አባትህ እኔ በምን አውቃለሁ? እሱ ራሱ ነው ደውሎ እንደዛ በይ ንገሪያት ያለኝ። ስሚያሽ፣ እሱም ማለሽ ሌላ ሰው አይመለከተኝም። እሺ፣ ስሚ፣ ከዚህ በኋላ ከአዴ ጋር እንድትገናኙ አልፈልግም። እንዴ! እንዴ! ጨርሻለሁ ቲና። ከዚህ በኋላ ደግሞ ላይሽ አልፈልግም። እሺ። ዴ አሹ፣ እዚህ ምንድን ነው የምትሰራው? እተይ እተየ፣ ምሪንዳ ማለቴ ኮካ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 ከምትላባቷን በጣም ነበር የምትወዳቸው። እንደዛ ከሆነ ጥሩ በቃ ሜር ትሻለሽ። እሺ ትዬ። ዳይመንድ ለአዳይ ፍቅር እንዴት እያደረገ ነው ብሎ ይጠይቃታል። የውልህ የምን መሰለክ እያለች ልትነግረው ስትል እንግዲህ ዴቭ አጠገቧ ይመጣል። ኦሮሚዮ እያለ እየቀለደበት፣ እንዴት ነክ ሚስቴ፣ እንዲህ ምን ያደረካት ነው እያለ ሲጠይቀው፣ ዳይመንድ ክስክስ ብሎ ይስቅበታል። ማለት ነው የአዳይ የአዳይና እንግዲህ የዴቭ ማለት ነው። ጭራሽ ሚስቴ ማለት በርታችኋል እንዴ? እንዴት ነው እና ፍቅርስ? እያለ ኧረ፣ እየቀለድክ ነው አባቢ፣ ምና አስቀለደኝ አጣፍጥላችሁ አባቴ፣ በቃ እኔ ብሄድ ይሻላል። እናንተ ፈርከስ ላላ እያላችሁ እንግዲህ የመቻችሁ እያለ አዳይ በቃ በርቺ እያላትን ዳይመንድ ካጠገባቸው ዞሪ ልናን ማለት ነው ዴቭም የኔ ቆንጆ እያለ ግንባሯ ይስማታል። ዴቭ እንዴት ነክ አለውለሽ የኔ ፍቅር ፊትህ እኮ ጥሩ አይደለም፣ ምነው? ችግር አለ? አራ ምንም የለም። እርግጠኛ ነኝ? አዎ። የኔ ፍቅር፣ ወዴት ይሄሽ ነው? ወደ ቤት። ቤት ምን ትሰሪያለሽ? ባይሆን ከኔ ጋ ነይ። አላውቅም፣ ግን አብሬሽ መሆን እፈልጋለሁ። እኔ አልሄድም ከዛ በኋላ ነይ ስትለኝ ተከቴ እሄዳለሁ። ዛሬ እንኳን አልሄድም። ነይ ብለኸኝ የምትወስደኝ ቦታ አውቀዋለሁ። ስለዚህ እኔ አልሄድም። አዳይ የምርሽ ነው? አው በቃ እኔ አልሄድም። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻራሊ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ነባሮች ላይክ፣ ኮሜንት፣ ሼር በማድረግ ተባበሩኝ። አዲሱ የሆናችሁን በየቀኑ የምለቅላችሁ የደውል ምልክት ተዋል በመጫን እንዲ እንዲ ደርሳችሁ፣ የደወል ምልክቷል በማትቆር ቤተሰብ ልትሆኑ በአክብሮት በትትና እንጠይቃለን። ማለት ነው። ሩታ አታስመስል፣ እንደምትወደኝ አታድርግ። ውይ ሩታ፣ ዝም ብዬ የቀለጥክ ነው። ምን የሆን ሽብኝ ነው? ከፍቶኛል። አሹ፣ አንተና እኔን አንድ አይነት የሚያደርገ ነገር አለ። ምንድነው እሱ? ሁለታችንም እናቶቻችን ይናፍቁናል። እንዴት ማለት? ሩታ፣ የዛሬ እንዴት እናትሽን አነሳሻቸው? እሱ ማመቸ ደሰቻ ታውቃለሁ። ቆይ ምን ጋር ነው የእኔ ጥፋት? አልገባኝም ፍቅር ሳትፈለጊ የመጣሽ ልጅነሽ እናትሽ ሳትፈልግሽ ነው የወለደችሽ ነው አለችሽ? ታዲያ እሷ ሰምተሽ ነው? እቺ ወፈፊ ምኗን ይታመናል እያለ እውነቷ ነው አሹ። ቆይ እንዴት ሩታዬ፣ እናቴን አስባበት? አይደለም የወለደችኝ ድንገት አረገዘችንና እኔን ተወለድኩኝ። ዳጅም እንደዛ ነው ታዲያ የእኔ ጥፋት ምንድ ነው? አሹ ከተወለድኩ በኋላ እኔ ምን ማድረግ ነበረብኝ? ራሴ ማጥፋት ነበረብኝ ብላ ማን ነው እንደዛ እያለ እንግዲህ ሩታን ለአሹ ትጠይቀዋለች። ደግሞ ሰውን ልትጎዳ ማታመጣው ክፋት ያለ ፍቅር ኮ ጤነኛ አይደለችም እቺ ቀውስ። የእሷን እሷማ ሆን ብሏ እሌለ መካፋት ነው ያደረገችው። ታዲያ እሷን ለማስተሰት ትከፍያለች። ተከፍተሽ ተከፍተሽማ አታስተሰቻት። እሷ ዝም ብላ ወፈፊ ነገር ናት ምን ደላ ነገር ይገኝባታል ብለሻል? እቺ የተረገመች እሷ ማስለቀሰችን፣ ቆይ እሰራላታለሁ እያለች ሩታ ትዝትባታለች። አሹም አዎ፣ እንዲህ ስቲ ነው የሚያምርብሽ። እኔም እኮ አግዝሻለሁ። መጣሁ በቃ፣ ሮማን አይቻት ለምታ፣ ሩታዬ ለእኔም ሳሜለኝ። የቱጋ ገለ ሳምልክ? እዚህ ጋር ከሳምሻት መቻነሳት። እሺ፣ በቃ መጣሁ እያለችም ሩታም እንግዲህ ከአሹ ጋር ቀልዷን እንደ ቀጠለች ትገኛለች ማለት ነው። ፍቅርን ደግሞ ታስለቀሳቸዋለች የአንዳንዳቸው ቤት ውስጥ ሆና እንግዲህ ባልሆነም በሆነም ነገር እያለች እንግዲህ ከእሮታም ከአሹም ከአዳይም ከኦሮማንም ከሁሉም ጋር እየተጣላች ትገኛለች። ቲናና ቤዛና ፍቅር እንግዲህ ሴራ እያሴሩ ይገኛሉ። ዴቭና አዳይን ለመለየት ማያደርጉት እጥረት ያለ ማለት ነው። ባርኪ ስልክ ሳይደውል ባርኪ ስልክ ደውለዋል ብሎ አበባና የሆነ ማስታወሻ ነገር በዴቭ ፊትን ለአዳይ ይሰጧታል። ዴቭም አበደዋል ማለት ነው። ይሄንን አበባ ማነው የላከልሽ ብሎ ይጠይቃታል። እሷም አንተ አደለክም እኔ አላቅም እያለች ደርቃ ቀርታለች ማለት ነው። ዴቭም እሳት ጎርሶ መቶ ማን ደላከልሽ ሳትነግሪኝ ይላታል ማለት ነው። ዳይመንድም እንደፈረደበት ድንጋይ ለቆች ብሎ እንግዲህ ቤዛ በስልክ ከወንድሟ ጋር እያወራች በአንተ ምክንያት እንግዲህ ከዚህ በኋላ ችግር ውስጥ ልግባ ብላ ከወዚህ በኋላ ወንድም ያደለህም ብላ ስልክ እያወራች ትገኛለች። ግን ነገር ግን ለዳይመንድን አላየችውም። ዳይመንድ እንግዲህ ምን አርባቷ ታደርጋለች እያለ ይከታተላታል ማለት ነው። እንግዲህ እሱም ይህ ተከታተላት ምን ያደረገች ነው ቆይ፣ ማን አባቷ ነው ቆሞ ምጠብቆ እያለ እንግዲህ ነገሩ እንዲህ ነው ወይ እያለ ከቲና ጋር ሴራ እያሰሩ እደስበታለሁ እያለ ምን አባቷ እንዳሰበችበት እደስበታለሁ እያለ እንግዲህ ከኋላዋ ይከተላታል ማለት ነው። ከዛም በኋላ ቲና ስትመጣ ተከትሏቸው ቀረብ ብሎ አጠገባቸው ሚያወሩትን ሊሰማ ግን ብዙም አልሰማም፣ አልቻለም። ቲና ሩት አጠገብ ስትመጣ ቲና ምን አደረግሽ? ግን የባስ ደብ እኔ ተቆጣኝ ተዩባክሽ ከዚህ በኋላ ምን አደረገው ነገር በደንብ እናሳምነዋለን አበባና ደብዳቤ እንልካታለን። ለማን ነው ደብዳቤ? ምልከ ከባርኮት ለአዳይ ከዛ ለዴቨ እንሰጠዋለን። ከዛ ወደ ደም ጠላም አዳይና ባርኮቱ ሌላ ነገር እንዳላቸው፣ አዳይ ያስበሰለች እንደሆነ ይገባዋል። በጣም ጥሩ ቤዛ ትላታለች ማለት ነው ቲና። ቆይ ጠብቂ፣ በአሁኑ አዳይ እንደምትገባባት እናጣለን እናታለን። ዴቨ የብቻ ይጥላት እንጂ እኔ ሰው የትም ብትገባ ጉዳዬ አይደለም ትላለች ቲና ማለት ነው። ቀጣይ ምንድነው ማድረግ ያለብኝ? ቤት ሆነሽ የሚፈጠረውን ተከታታይ። ይሄ አሹ ቤት አያስገባኝም። ከዛ በኋላ ዳይመንድ እናንተ ምን ያስደነግጣቸዋል እያለ ደነገጥኩ እንዴ። እሺ አንቺኛው ደግሞ ምናባሽ አባሽ እዚህ ታደርጊያለሽ? እኔማ ያለች እንግዲህ እናቴ ታማ ያለች። ቤዛ ውሸቷን እየቀጠለች ትገኛለች። ቲና አንድ ነገር ልታግዘኝ እየጠየቅኳት ነበር። ከዛ ዳይመንድም አላምንም አልታዋጠለትም፣ ኧረ እባክሽ እያለ ሰቅስቅ ብለው ይስቅባታል ማለት ነው። ቆይ አንቺ መቼ ነው ሰው ላይ ሙድ መያዝሽ ማራፍድ ሰዎችን ማጨበርበን የምታቆሚ? ሲጀመር አንተ ወሬ ብቻ ነህ የምታቆም፣ ምንም ቁም ነገር አታቀም ትለዋለች ቲና። ኧረ እባክሽ ምን አገባኝ እኔ ይላል። ያውልሽ አንቺኛዋ ደግሞ እንግዲህ የውልሽ ዝምብለሽ አገኘሁ ብለሽ እንግዲህ ግጠሽ እንዳጨርሺ ቲና ማለት የኔ ኤቲኤ ማሽናት ይላታል ማለት ነው ለሰዎቹም እያሰብሽ ይላታል ሰምተሻል እሱ አያሳስብህ ዳይመንድ ገዛ ወይ ሴቶች ወይ ሴቶች እያለ እንግዲህ እርናተስ አፈር ብሎ አፈር ያስበላችሁ ይላል ማለት ነው ለምንድነው አፈር ምን በላ አፈር ስለሆንሽ ነዋ የሆንሽ ጭቃ ይላታል ሁለት ሺህም ሰብስቦ ጉድጓድ ቆፍሮ መክተት ነበረ። እናንተ እዛ መቅበር የሁሉ ምክክር የሁሉ ስብስብ የአዳይ ለመጉዳት ነዋ። ከዛ እነሱም ደግጦ አዳይ ማናት እያሉ ደነገጡ። ኧረ እባክሽ ኮሚንኳ እያላት እንግዲህ እንዳይመንድ ተመደደዋ ብሎ አላጋሽ ማለት ነው። አለሽ ያለ ይስቅባታል። ቆይ አንተ ለምድነው ማትፈታልን በሴቶች ስራ ለምሎ ጣልቃ የምትገባው? እንግዲህ አንቺ እዚህ መጥተሽ ደህና ሙያሽ የመሰለ የሆነሽ በጥፊ ወደ ልጅነታችሁ መመለስ ነበለ። አሁን ወደፊቴ ጠፎ። ከዛ አንድ በአንድ መንገድ ሲሄዱ ደግሞ አሁን ምን ቀረ? ሁለታችሁም በአንድ መንገድ መሄድ የለባችሁም። አንቺ በዚህ መንገድ፣ አንቺ በዚህ መንገድ ያለ ሁለቱም እንዴ ያሉ ደንግቱም፣ ፍጠኑን ቀጥሎ እያለ በጥፊ ያጮላቸው ዳይመንድን ሁለቱም በታተናቸው ማለት ነው። እናንተነማ እንደዚህ መንገድ ጠል ነው እንጂ ካለ በዛ አይሆነም እያለ የት አባታችሁ እያለ እንግዲህ የሁለቱም ቁም ዕቃያቸው ያሳያቸዋል ማለት ነው። እንግዲህ ሮማን ሳሎናይ ቁጭ ብለን ነበረ። ሩት ትመጣና ሀይ ሮሚ፣ አውቀሽ ነው? ምን አደረግኩኝ? ቆይ ለምንድነው የምታፍሪው? ነው የምታፍሬው እንዴት ነው ማላፍረው? ስለዚህ የኔ እኮ ቤት ውስጥ እኮ ሰምተዋል። ግን በጣም ነው የማመሰግነው ሮሚዬ። በጣም ይቅርታ። ደግሞ ምን አጠፋሽ? ቆይ ይቅርታው ለምንድነው? ነው አንቺ ማገዝ ሲኖርብኝ በጣም ጎድቼሽ አለሁኝ። አሽ አንዳንድ ነገሮች ስለ አንቺ ያጫውቶኛል። በጣም ጎበዝ ሴት ነሽ ሮሚ የምርሽ ነው አውሮሚ ያ ሁሉ ነገር አልፈሽ እዚ ድረስ መምጣትሽ በጣም ትልቅ ነገር ነው። እድሜ ለአሹ። የእናቴ ወይም ለአባቴ ልጅ ሳይሆኑ ፈጣሪ የሰጠኝ እህትና ወንድሞቼ ናቸው እንደዚህ ያጠነከሩኝ ብላ እንግዲህ እነሱ ባይኖሩ እኔ ምን ይውጠኝ ነበረ። አሁን እኮ እርግጠኛ ነሽ፣ በጣም ጠንካራ ነሽ። አሹን በጣም ይወደሻል። እንግዲህ ጥሩ ወንድምና ጥሩ እህት አለሽ። አመስግኝ አዳይም ዳይመንድም እንግዲህ ሁሉም እኔ እንደዚህ ነው በነፃነት እንደቀሳቀስ ያደርጉኛ። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምናገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን።